አሰላም አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የአዩውሉ ቤተሰቦች እንደት? ናችሁ እኔ ሰላም ነኝ አልሐምዱሊላህ። ዛሬ የስጋ አሳንቡሳ ነው የምሰራ። ሁሉንም እስከመጨረሻ ተከታተሩ። ሲቀዘቅዝ እንደዚህ አድርጌ ወደ መጨረሻው ቀን ላይ ነን። አሁን ራመዳን ዛሬ 8 ቀናችን ነው። ጠቀልለህ ህጻናቶቹ የዶሮ ነው የሚፈልጉት፣ ትልቆቹ የበግ ስጋ ነው የሚፈልጉት። ሁለት አይነት ነው የምሰራው ማለት ነው። አሁን ለትልቆቹ ነው ይሄ በበግ ስጋ ነው የምሰራው ማለት ነው። ዘይት እንዳይገባበት አጅናት እንደዚህ አድርጋችሁ ክደኑ ማለት ነው። በአጅና ዝግት ማድረጉ አሪፍ ነው። ዘይት አይደል እንትን አይልም ዘይት ውስጡ ቅልቅልጥ አይልም ማለት ነው። እንደዚህ አድርጌ አያይዘዋለሁ። ድጋሚ እዚህ እደግመዋለሁ። ለክድ እናደርገዋለሁ። በዘይት አጣብቀዋለሁ። በአጅና ማለት ነው አጣብቀዋለሁ። እንደዚህ ያደረግኩወይ ነው መስራው። አሁን እንኳን ብዙም አይፈልጉም አሁን ረመዳን ወደ መጨረሻው ላይ ብዙም አይፈልጉም ትንሽ ነው የምጠቀድለው ማለት ነው። እና ውዶችዬ እንደት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምድሊላህ። ረመዳን ትንሽ ቀን ቀረው፣ ሄደ ሲመጣ ረመዳን ረመዳን እንላለን፣ አሁን ግን አለቀ በቃ። ያልቅነው እላችኋለሁ ስራው ምን ስለሚከብድና ትንሽ ያሳስበን ነበር። ያው ከጀመርነው በኋላ ግን ባላለቀ ነው የምንለው ማለት ነው። ከጀመርነው በኋላ ዕቃ ምናምን ረትበን ስለምንጨርስ የሚሰሩትን ነገሮችን ለይተን ስለምናውቅ ከዛ በኋላ ባያልቅ እንላለን ማለት ነው። እና ባያልቅም ጥሩ ነበር። ደስ የሚል ወር ነው ረመዳን። አላህ ደግሞ ጾመን የምንጨርስ ያድርገን። የነገን የሚያውቀው አላህ ነው ማለት ነው። እና ሁሉም ነገር ሲያድርገኝ ተቀጥላለሁ። ቪዲዮ ብዙም እየሰራሁ አይደለም፣ ብዙም እየሰራሁ አይደለም። ያልተመቻቸልኝም ማለት ነው። ነዛ ያ ምናም አሻላ ብዙ ነገሮችን እየሰራሁ እየለቀኩ ነበር። ዘንድሮ ግን እንጃ ብዙም። ይሄ ስስ ነው፣ ስስ የሆነ በጣም አትጠቀሙ። ዘይት ነው የሚጠጣው እንጂ ሌላ ምንም ጥቅም የለውም ማለት ነው። ከሚያበላሽባቸው መተው ይሻላል ማለት ነው። እና በጣም ስስ የሆነውን አትጠቀሙ፣ ዘይት ነው የሚጠጣው፣ በጣም ነው የሚያስጠላው ማለት ነው። ደግሞ ዝንብ የሚባሉ ነገሮች እየመጡ ነው ሻ እዚህ ሀገር ያስጠላሉ ሀገራችንን ምን አይመስሉም እዚህ ግን ሰዎቹ ስለማይፈልጓቸው እኛም ፈልገን ሳይሆን ግደታ ሆኖብን ነው ሀገራችን ግን እዚህ አንዲት ዝንብ ካዩ በቃ ነው የሚሉት ግን አሁን ቅዝቃዜው እየለቀቀ ይሁን ምን ይሁን መጥተዋል ቅዝቃዜው ሳለ ያን ያክል አልነበረም ማለት ነው እና በተረፈ እንደት ናችሁ? እናንተ ፈጥራችሁ ምንድነ እስኪ ተናገሩ። ስሩ ቪዲዮ ይውልን፣ ምን ችግር አለው? ቪዲዮ ተው። በተለይ ቤተሰብ የሆናችሁ ተው፣ ተው፣ ተው፣ ተው። ይውት ተው ይውት ተው ይውት ቪዲዮችንን ተው ይውት አይከፈልበትም እ ወዶች እንደዚህ አድርጌ ነው የምሰራው ዛሬ አሳቡሳዬን አንድ አስር ከጠቀለልኩ ይበቃኛል የዶሮ ስላለኝ ማለት ነው ሕፃናቶቹ የዶሮ ነው የሚፈልጉት እኔም የዶሮ ነው ደስ ይለኝ ሲጀመር እን

ነዚህ ጋ አሁን ደግሞ የሆነ አንጅና ነገር አለ። ከባድ ነው። አልቆርጠው አልቆርጠው ይበልሽብኝ። ከሀገር ሰላም ጋር ብላን መመዝናሽ ይኸውላችሁ። የተጠቀምኩት በግ ዶንስና ጀዘር ብቻ ነው የጨመርኩት ማለት ነው። ሌላ ነገር አይፈልጉም። ሸበት ከረዝ ነው የሚጣረው። እንደኛ ያለ ገሰል የሚመስለው አይፈልጉም። ብዙም ፕሮሰስ ያለው ሳንቡሳ አይፈልጉም ማለት ነው፣ አይጣፍጣቸውም። አንዳንድ እንደ እንደ ነገር ውስጥ ጨመር አድርጌ ስራ፣ ጣዕሙ ይለያቸዋል ማለት ነው ፈረስ ይሄ ሸበት ምናምን አይፈልጉም። እያችሁ አሁን ነው በጣም ለቆረጠው መሰለኝ ይሄ የሚወፍረው። እና ቪዲዮን ሼር ላይክ አድርጉ፣ እስከመጨረሻው ከፍታችሁ ተውት። ቪዲዮን ሼር ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሆኑ። ባይ ባይ ወዳችኋለሁ ውድድድነው ማደርጋችሁ ባይ። ሰላም ሆኖልኝ እምላችኋለሁ መልካም የሮመዳን ቀን የሆነላችሁ ባይ ባይ ባይ ባይ። ሰላም ሆኑ ልጆች፣ በሌላ ቪዲዮ እስከምንገናኝ